ና የትምህርት መስክ ውስጥ ከሚገኙ ዘርፎች መካከል አንዱ ነው። ካውንስሊንግ ሳይኮሎጂ ወይንም የሥነ ልቦና የምክክር አገልግሎት በዘርፉ ላይ ጥናት ያካሄዱ ባለሙያዎች የምክክር አገልግሎት በግል ወይንም በቡድን በሚመጣ ፍላጎት ግብ ላይ መሠረት አድርጎ በተገልጋዩና በካውንስሊንግ ባለሙያው መካከል የሚደረግ ሙያዊ የእገዛ ግንኙነት ነው ሲሉ ብያኔ ሰጥተውታል። ይህ የሥነ ልቦና የትምህርት ዘርፍ ታዲያ ከቅርብ ዓመታት ወዲህ በሙያው ላይ ለተሰማሩ የእንጀራ በር፣ የሕይወት ሳንካ ገጥሟቸው አገልግሎቱን ለሚሹ ወገኖቻችን ደግሞ መፍትሄ አመላካች ሆኖ እያገለገለ ስለመሆኑ ይነገራል። በቅድስት ቤተ ክርስቲያናችን ግን የምክክር አገልግሎቱ ለዘመናት የሁሉም ኦርቶዶክሳዊ ጓዳ አዋቂ በሆኑት ካህናት አባቶች ሲሰጥ የዘለቀ ነው። አንዳንድ ጊዜ ሰው አቅጣጫ ይጠፋበታል። ስለዚህ አቅጣጫ የሚመክር ሰው ማለት ወይም ደግሞ የምክር አገልግሎት ማለት አቅጣጫ ለጠፋበት ሰው አቅጣጫ የሚያስዝ ድጋፍ ለሚያስፈልገው ሰው ድጋፍ የሚሰጥ ወይም ደግሞ ጥንካሬ ማለት በተለያየ ምክንያት ስብራት ላገኘው ሰው ጥገና የሚሰጥ መንገድ ለጠፋበት ሰው የተስተካከለ መንገድ ሰጥቶ በመንገዱ እንዲሄድ የሚያደርግ ማድረግ ነው የምክር አገልግሎት ማለት። የምክር አገልግሎት በእኛ ቤተክርስቲያን እንዴት ነው የሚለውን ነገር እንዴት ነው ማየት ያለብን? ከእግዚአብሔር በላይ የሚያበረታ ከመጽሐፍ በላይ እውነተኛውን መንገድ የሚመራ ከክርስቲያናዊ ሕይወት በላይ ወደ እውነተኛው መንገድ የሚያስገባ የለም። ምክንያቱም ለምሳሌ እኔ አሁን ሰባክያነ ወንጌል ወይም ደግሞ የእግዚአብሔርን ቃል የሚናገሩ ወይም ደግሞ ካህናት መካከለኛ ናቸው ብዬ አስባለሁ። መካከለኛ ናቸው ማለት በህዝቡና በእግዚአብሔር ዘንድ አሁን ለምሳሌ እነ ነቢይ እግዚአብሔር ሳሙኤል በእግዚአብሔርና በህዝቡ ዘንድ መካከለኛ እንደነበሩ ቀድሞ የነበሩት ነቢያት መካከለኛ እንደነበሩ እውነተኛው መካከለኛ ፍጹም ሰው ፍጹም አምላክ መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት እስከሚወርድ ከቅድስት ድንግል ማርያም እስከሚወለድ ወይም ደግሞ ከመወለዱ በፊት ነቢያት በእግዚአብሔርና በሰው መካከል መካከለኛ ነበሩ። ለምሳሌ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 17 ሳሙኤል ቀዳማዊ ላይ የምናገኘው ታሪክ አለ። እሱም ታሪክ ምንድን ነው የነበረው? እስራኤል ንጉስ አንግስልን በፊት ለፊታችን የሚሄድ ጠላቶቻችን የሚዋጋልን ንጉስ እንፈልጋለን ባሉ ጊዜ እግዚአብሔር ንጉስ ሰጣቸው። ንጉሱ ደግሞ ጠዋት የሚናገረውን ማታ የማይደግም እንዲሁም እንዲሁም እንደ አባቶቻችን መምህራን ገለጻ የሚጥል በሽታ የነበረበት ከጋኔን ጋር የተቆራኘ ማንነት ያለው ሰው ሆነ፣ የእግዚአብሔርን ትእዛዝ ትቶ። በእርግጥ እግዚአብሔር ሲወድህ እንደ ዳዊት፣ ሲጠላህ እንደ ሳኦል ያለ ያነክሳል። ስለዚህ በዚህ ጊዜ እግዚአብሔር ለሳሙኤል ምናለው አለው፣ ለናኩት ለሳኦል እስከ መቼ ታለቅስለታለህ? እስከ መቼ ነው የምታለቅስለት? ሄድና ከእግዚአብሔር ጋር ላስታርቃችሁ ላገናኛችሁ መጣው ብለህ ከእሴ ልጆች መካከል ለእኔ ቀድስልኝ እንዳለው ሁሉ አሁን በዚህ መካከል ሳሙኤል የተሰበረውን ማለት የተሰበረ ልቡና፣ የተሰበረ እግር፣ የጠፋ አይን ወይም ደግሞ የተዘጋ ጆሮ ብቻ አይደለም የተሰበረ ግንኙነት ሁሉ መጠገን አለባቸው ካህናት የተሰበረ ግንኙነት ሁሉ ማለት የተሰበረ ግንኙነት የሚጠግኑበት መንገድ ደግሞ ምክር ይባላል፣ ወይም ደግሞ ተግሳጽ ይባላል፣ ወይም ደግሞ እዝናት ምክር እዝናት ተግሳጽ ይባላል። ስለዚህ እነ ያ ነው። ስለዚህ ካህናት ወይም ደግሞ ወንጌላውያን መምህራን በሕዝቡ ዘንድ እንደ አገልጋይ በእግዚአብሔር ፊት ደግሞ እንደ ባሪያ የሕዝቡን ወደ እግዚአብሔር የእግዚአብሔርን ወደ ሕዝቡ የሚሉ መካከለኞች ስለሆኑ እነዚህ የሚፈጽሙት ለእነዚህ የሚደረግ የእነዚህን ስብራት የሚጠግን የእነዚህን መንገድ መሳት ወደ መንገድ የሚያስገባ የእነዚህን መዘግየት የሚያፈጥን አይነት ነው ምክር ማለት ነው። ቀላል የማይባል ቁጥር ያለው ኦርቶዶክሳዊ ነፍሱን ለካህናት እንደሚያስመረምረው ሁሉ በዓለሙ ሲኖር ለሚገጥሙት ስነ ልቦናዊ ቀውሶች መፍትሄ ፍለጋ የካውንስሊንግ አገልግሎት የሚሰጡ ፕሮፌሽናል ባለሙያዎችን በር ያንኳኳል። የምክክር አገልግሎት የሚሰጡት ባለሙያዎች የቅድስት ቤተ ክርስቲያን ልጆች ስለመሆናቸው ግን የሚያጣሩት ጥቂቶች ብቻ ናቸው። በእርግጥ ቅድስት ቤተ ክርስቲያናችን በካውንስሊንግ ሳይኮሎጂ የተማሩ የተመራመሩ በርካታ ልጆች ቢኖሯትም በተደራጀ መልኩና በብዛት አለመገኘታቸው ቀላል የማይባሉ ኦርቶዶክሳውያን ምክር ፍለጋ በወጡበት እንዲቀሩ ሰበብ ሆኗቸዋል። ይመክሩህና እነሱ ራሳቸው ምክር የሚያስፈልጋቸው፣ መንገድ ያሳዩህና መንገዱ ላይ ቆመው የማታገኛቸው፣ ስለ ሀብት ይሰብኩህና እነሱ ደህይተው የምታገኛቸው፣ ስለ ብዙ ነገር ይነግሩህና እነሱ ትንሹ ነው የምታገኛቸው። በአለሙ ልክ ቅድም ባል ነው የአካዳሚክ ዘርፍ አሉ። እነሱ የማይታይ ነገር ሊያሳዩ ይችላሉ፣ የማይጨበጥ ነገር ሊያስዳስሱ ይችላሉ። ከዛ በኋላ ግን የትን ቦታ ያሳርፉ ማለት ብዙ ሰው አሁን ወደ ተለያየ ነገር ባልሄደ ባልወደቀ የምናያቸው ማለት ሚዲያ ላይ የምናያቸው በተለያየ ሁኔታ አንዱን ጀምረው አንዱን አንዱ ላይ ተክለው አንዱ ላይ ሲነቅሉ ሌላውን የሆነ ነገር ሲያደርጉ ታያቸዋል። እነዚህ ሰዎች ይሄ በዓለም ያለው እንደ አካዳሚ የተከበረ ስለሆነ ሙያውን እናከብራለን። ከዚህ ከሙያው ባለፈ ግን ልክ እንደ ክርስትና ወይም ደግሞ እንደ ሃይማኖት ወይም ደግሞ ጥግ አድርገህ እርግጠኛ ሆነህ ለመረጋጋት ግን የሚረዱ አይደሉም። ኦርቶዶክሳውያን መሄድ ያለባቸው ቃለ እግዚአብሔር ጠቅሰው መጻሕፍት ገልጠው ጾም እንዲጾሙ እግዚአብሔርን እንዲከብሩ ወደ እንዲያከብሩ ወደ አምላካቸው እንዲመለሱ ትክክለኛውን መስመር እንዲዙ ወደሚያደርጓቸው ቅድሞ ወዳል ናቸው። በሙያው መስክ የተማሩ ማለት የሚሰሩበት ቦታ ከፍተው ብዙ ሰዎችን እንዳልኩ መዛነፍ የገጠማቸውን የሚያስተካክሉ፣ ስብራት የገጠማቸውን የሚጠግኑ ሰዎች አሉ። እነሱ እነሱ እንደዛም ሆኖ ካህናት የሆኑ ወደ እነሱ መጀመሪያ ይሄዳሉ። ወደ እነሱ ነው መሄድ ያለባቸው። ሌላውና ሁለተኛው ደግሞ ካጠገባቸው ነፍሳቸውን የሚጠብቁ ወደ አምላካቸው ወደ ማረፊያቸው የሚወስዷቸው አሉ። ኦርቶዶክሳውያን ምእመናን ወደ ምክር አገልግሎት የሚሄዱት ስለተዛነፉ ነው ካልን እውነተኛውን መስመር የተስተካከለውን ማንነታቸውን ሊያሳዩ ወደሚችሉ ወደ መምራነ ንስሐ ነው የሚሄዱት። ኦርቶዶክሳውያን ንስሐ ምክር ያስፈልጋቸዋል፣ ተግሳጽ ያስፈልጋቸዋል ካልን ከተሳሳቱበት ትክክል ወደሚሆኑበት መስመር ወደ መምራነ ንስሐ ወይም ደግሞ ወደ ነፍስ አባቶቻችን ነው ወደ ነፍስ አባቶቻቸው ነው የሚሄዱት። ያ ማለት ምን ማለት ነው? በንስሐ ውስጥ ሶስት ነገር አለ። በቅዱስ ሉቃስ ወንጌል ምዕራፍ 15 ላይ የምናየው በሶስት መንገድ የተቀመጠ ምሳሌ አለ። የመጀመሪያው ነገር እነዚህ ጻ ማለት ኃጢአተኞችና ቀራጮች መድኃኒታችን ኢየሱስ ክርስቶስን ሊሰሙት ይቀመጡ ነበር ይላል። አሁን አስብ፣ የመጀመሪያው የመድኃኒታችን የኢየሱስ ክርስቶስ ከሰማይ ሰማያት መውረድ፣ ከቅድስት ድንግል ማርያም መወለድ፣ ከቫይሪያችን መዋሃድ፣ ከሰብእናችን መዛመድ ትልቁ ነገር የሕይወት ተዛንፎ ያገኛቸውን ሰዎች ማለት በሕይወታቸው የተዛነፉትን ወደ ተስተካከለ ሕይወት ለመመለስ ነው ህይወት የተሰበረባቸውን ለመጠገን ነው። ወይም ደግሞ ከህብረተሰቡ ከህብረተሰቡ ጋር ግንኙነት የተሰበረ ማለት፣ ግንኙነት ይሰበርብሃል፣ ዝምድና ወይ ደግሞ ተግባቦትህ ይበጠስብሃል። ስለዚህ ያንን ለማስተካከል ነው የመጣው እና እንዲያ የሚያስተካክልላቸውንና ለምክር ማለት ለእዝናት፣ ለምክር፣ ለትምህርት መድኃኒታችን ኢየሱስ ክርስቶስ የሚናገረውን ትምህርት ሊሰሙ የሚያደርገውን ተአምራት ሊያዩ የተቀመጡትን ሲያዩ ፈሪሳውያን ምን አሉ? ይህስ ኃጢአተኞችን ይቀበላል፣ ከወንጀለኞች ጋር አብሎ ይበላል ይጠጣል። ስለዚህ ወንጀለኛ ነው ብለው እሱን ለመክሰስ በዛ እንደ ወንጀለኛ በቆጠሩት ጊዜ አንድ ምሳሌ ያነሳ። ይህ ምሳሌ ምንድን ነው? በነዚህ በነዚህ በሶስት ምሳሌ በተጠቀሱት አስገራሚ ነገር እናገኛለን። ሶስት ነገሮች የመጀመሪያ ነገር መሸከም መካሪ አስተማሪ ዘካሪ የሚመልስ የሚዛነፈውን ሰው የሚያስተካክል ሰው መጀመሪያ ነገር መሸከም አለበት። አይታል ማለት ክብደት ያለበት ሰው ነው የሚመጣው። ኃጢያት ማለት ኃጢያት ሊሆን ይችላል፣ ሌላ ሌላ ነገር፣ የህይወት ክብደት ያለበት፣ የኑሮ ክብደት ያለበት፣ የብዙ ነገሮች የከበዱት ሰው ይመጣል። ስለዚህ ያን ሸክም ያን ሸክም አብረህ መሸከም አለበት። አባቶቻችን ንስሐ ሲሰጡ ጾም የበዛበትን ጾሙን ያግዛሉ፣ ምጽዋት የበዛበትን ደግሞ ከምጽዋቱ ይካፈላሉ። ይሄ ነው ትምህርቱ። እና መድኃኒታችን ኢየሱስ ክርስቶስ ምን አለ? ከእናንተ መካከል አለ ዘጠና ዘጠኝ በጎ ማለት መቶ በጎች አሉት ከዘጠና ዘጠኙ አንዱ ተለይቶ ቢጠፋ ዘጠና ዘጠኙን ትቶ ሊፈልገው ወደ በርሃ የማይሄድ ማን ነው አለ። መቼም ሕይወት መልኩና ገጽታው ይለያይ እንጂ ከፈተና የጸዳሽ ናት ለማለት የሚቻል አይደለም። ታዲያ የሕይወት ውጣ ውረድ ጫንቃ ሲያጎብጥ፣ አቅም ሲያሳጣ፣ ለመታደስ ነገሮችንም እንደ አዲስ ለመጀመር ነው ወገኖቻችን የምክር አገልግሎት መሻታቸው። ተደጋግሞ የሚነሳው አስኳል ቁም ነገር ኦርቶዶክሳውያን ሸክማቸውን ለማውረድ የት ነው የሚሄዱት የሚለው ነው በቀደመው ዘመን ጀምሮ የሥጋም የነፍስም ጓዳችንን ወደሚፈትሹት ካህናት አባቶች ወይንስ ኦርቶዶክሳዊነታቸው ወዳልታወቁ የካውንስሊንግ ሳይኮሎጂ ባለሙያዎች? ተመካሪው የሚመጣው በእውቀትም ባለ እውቀትም ተሳስቶ ነው የሚመጣው። አንዳንዱ ሆን ብሎ ስላስደሰተው፣ ስለሳበው፣ በጊዜው ደስታ ስለሰጠው በዚያ ደስታ ሰክሮ ተሳስቶ የሚመጣ ሰው አለ። ሲመጣ ይሄ ሰው ልትመክረው፣ ልትነግረው፣ ልትዘክረው ወደ ደናገር ነገር ልትስበው ምችለው የወደቀውን ውድቀት መጀመሪያ መቀበል አለበት። ሊመከር መምጣቱ ሊያስደስት የገበ ይሄ ደግሞ ያለው ብቸኛው ቤተክርስቲያን ውስጥ ነው። ይሄ ደግሞ መለኮታዊ ስልጣን በተሰጣቸው በሰማይ የሚያስሩት በምድር በሚታሰርላቸው እንዲህ አይነት ሰማያዊና ምድራዊ ስልጣን በተሰጣቸው በካህናት ዘንድ ነው። ስለዚህ ኦርቶዶክሳዊ መምጣት ያለበት ታስሮ ወደሚፈታበት ነው እንጂ ተፈቶ ወደሚታሰርበትና እና ያልተጨበጠ ተስፋ ወዳለበት ወደ እግዚአብሔር ወደማያስጠጋ መንገድ አይደለም። ወይም ደግሞ ወደዚያኛው መካሪያ መካሪ አይደለም። አንዳንድ ጊዜ ምን ይባላል? ሁለት አይነት ምክር አለኮ። ምንድነው? ሁለት አይነት ያለው ምክር፣ አይሁድ እኮ በክርስቶስ ላይ መክረዋል። ሲጠፋባቸው መተው ደቀ መዛሙርቱ ወስደውታል ብላችሁ ተናገሩ ብለው እኮ ክፉ መካሪዎችን እንትን አድርጓል። ተሰባስበውም እንዴት መያዝ እንዳለበት፣ እንዴት አስተላልፈው እንደሚሰጡት፣ እንዴት ለሮማውያን ገዢዎቻቸው አሳልፈው እንደሚሰጡት ተመክሯል። እንዲህ አይነት ምክር አለ። ግን በጎ ምክር መጀመሪያ ተግሳጽ አለው። መጀመሪያ መቀበል፣ መጀመሪያ መሸከም፣ መጀመሪያ መፈለግ አለበት። መጀመሪያ መፈለግ፣ ከዛ መሸከም፣ ከዛ ደግሞ መቀበል። መቀበል ያልነው ምንድነው? ልጁ ሄደ ብዙ ነገር ካደረገበት በኋላ ገንዘቡ ካለቀ በኋላ በሄደበት ሀገር ራብ ሆነ ነው አይደል? የሚለው ራብ ሲሆን ምን አደረገ? ወደ ሌላ ሰው ሄዶ ተዳበለ፣ ወይ ደግሞ ወደ ሌላ ሰው ቤት ገባ። ያ ባለጸጋ ብዙ ነገር የነበረው ሰው ወደ ሌላ ሰው ቤት ሄዶ ገባ። ከገባ በኋላ ምንድን ነው የመጣው እሪያዎችን እንዲያሰማራ ወደ ዱር ተላከ ይላል። ከዛ በኋላ ያ ሀብት ተካፍሎ ያ ሄደው ያ በገንዘቡ ብዙ ነገር ያደረገው ልጅ ምንድን ነው የሆነው ሪያዎቹ ከሚበሉት አሰር ሊበላ ተመኘ፣ የሚሰጠው ግን አልነበረም። ይ ተመካሪው አሁን ይኸውልህ በጣም ደስ እያለው የሚያደርገው ብዙ ነገር አለ። በስህተት የሚያደርገው ደግሞ ነገር አለ። ከአቅሙ በላይ ሆኖ የሚፈጸም ነገር አለ። አሁን ከአቅማቸው በላይ ሆኖ በጣም ብዙ ሰዎች መጥተው እኔ እንደዚህ ነበርኩ፣ ከስራዬ ጋር በተያያዘ እንደዚህ እንደዚህ ነገር አድርግ ያለው፣ እኔ እንደዚህ ነበርኩ፣ በጣም ደስ ስላላኝ እንደዚህ ተላልፍ ያለው ይባላሉ። በካይናቱ አባቶቻችን ይሄን መፍትሔ የሚያደርጉበት መጀመሪያ ገሥጸው ከዛ በኋላ አስተምረው፣ ከዛ በኋላ መክረው ነው ከዛ በኋላ ጠግ ነው ይሰዱሃል። ስለዚህ ያ ልጅ ምን አደረገ? በአባቴ ቤት የአባቴ ሙያተኞች ጠግበው ይኖራሉ። በአባቴ ቤት ብዙ ደስታ አለ። እኔ ግን ከዚህ ከሰው ሀገር በራብ እጠፋለሁ አለ። አሁን አስብ መጀመሪያ ተካፈለ፣ ከዛ በኋላ በገንዘቡ የፈለገውን ነገር አደረገ። ደስ ያለውን ነገር ሁሉ ካደረገ በኋላ ምንድን ነው ግን የመጨረሻው የሆነ ገንዘቡ ሲጠፋ፣ ከሰው ጋር ሄደ። ከዛ በኋላ ራብ ነጸናበት። ያንን ያንን ሁሉ ወደ ልቡ ተመለሰና ወደ አባቴ እሄዳለሁ፣ ከባሮችህ እንዳንዱ አድርገኝ ይለዋለሁ። አየው ተነስ። ተመካሪው ይዞት የሚመጣው ነገር ከባሮቹ ማለት ራሱን ዝቅ አድርጎ በተመካሪ ዘንድ ተመካሪው ማድረግ ያለበት ክደተርስ ራሱን መካድ አለበት፣ ማለት ራሱን መተው አለበት። ያ ለውድቀት የዳረገውን ራሱን፣ ለበደል የዳረገውን ራሱን፣ ለመዛነፍ ለሕይወት መዛነፍ ያጋለጠውን ራሱን መጀመሪያ ይክዳል። ምን ይላል? እኔ የነበርኩት ማለት የነበርኩት እኔ እኔ ነኝ የባለ ጸጋ ልጅ ነኝ አይደለም ያለው በሰማይና በአባቴ አባቴን ይጄ ከባሮቹ እንዳንዱ አድርገኝለዋለሁ አለ። ሂጀም ደግሞ እንዲህ ይለዋለሁ በሰማይና በፊትህ በደልኩለዋለሁ። በሰማይ አባትና እናትህን አክብር ያለ እግዚአብሔርን በምድር ደግሞ እናትና አባትህን አክብር የሚለውን ሕግ ጥሻለው ብዬ እለዋለሁ አለ። ከዛ በኋላ ተመለሰ፣ መጀመ ወደ ልቡ ተመለሰ ነው የሚለው ወንጌላዊ። ስለዚህ ወደ ልቡ ተመልሶ የሚመጣውን ሰው ምን ታደርገዋለህ? መጀመሪያ ትሸከምለታለ ሸክሙን። መካሪ ምንድነው የሚያደርገው? ሸክሙን ይሸከምለታል፣ ፈልጎ ያገኘዋል። ከዛ በኋላ ደግሞ ከነ በደሉ ይቀበለዋል። ከዛ በኋላ የበደለውን በደል ይነግረዋል፣ ስለ በደሉ ይገስጸዋል፣ ይመክረዋል። ከዛ በኋላ ደግሞ ያስተምረዋል። ከዛ በኋላ ያክመዋል። ይቅር ባይ እግዚአብሔር አለ። ጌታ ምንድነው ያለው? እናንተ ሸክም የከበደባችሁ ወደ እኔኑ አሳርፋችኋለሁ። ስለዚህ ወደሚያሳርፈው የእረፍት ባለቤት ወደ ሆነው ወደ ሚያሳርፉት ማለት እነሱ እረፍት የሚያደርጉት አሳርፋችኋለሁ ያለ ጌታ ስላለ ነው። ማለት ምክር የሚመክሩት መጽሐፍ ጠቅሰው የሚናገሩት ምሥጢራትን ተርጉመው የሚያብራሩት ለሕይወት መዛነፍ ትክክለኛ ነገር የሚያመጡት ጌታቸው ምን ስላለ ነው? የደከሙት ሸክም የበዛባቸው መዛነፍ የገጠማቸው መሰበር ያገኛቸው ሰዎች ይጠገናሉ። ሌላ ቦታ ብትሄድ አትጨነቅ ጭንቀትን በራሱ አስጨንቀው ይልሃል። አለ ይበል፣ ይኖርሃል ይልሃል። ብዙ ነገር ባይኖርህም ብዙ ነገር እንዳለ አስብ ይልሃል። ግን ብዙ ነገር የለህም አለ ይበል ይልሃል። ሳይኖርህ ትቀራለህ። በዚህኛው ግን ምንድን ነው አሳርፈሃለሁ ሲል የሚያሳርፍ ጌታ ስላለው የምክክር አገልግሎት ፍለጋ በዘመናዊ ትምህርት ፕሮፌሽናል ባለሙያ ወደ ሆኑት አማካሪዎች የሚተመውን ቀላል የማይባል ኦርቶዶክሳዊ ምዕመን ለመያዝ በዘርፉ የተማሩ የተመራመሩ የቤተ ክርስቲያናችን ምሁራንን በተደራጀ መልኩ ማሰባሰብና ተግባራቸውን እንዲከውኑ ምቹ ሁኔታዎችን መፍጠር አንዱ መፍትሔ ነው ብዙ ካህናት አሉ። ሳይኮሎጂ የተማሩ ብዙ ካህናት አሉ። የካውንስሊንግ ሳይኮሎጂ ባለሙያዎችን በቅርብ ማውቃቸው ብዙ የቤተ ክርስቲያናችን ልጆች አሉ። ዘመናዊ ትምህርት የተማሩ ከዲግሪ ማስተርስ፣ አልፎም ደግሞ እስከ ፒኤችዲ ድረስ ያሉ ጥሩ ስም ጥሩ ምናልባት ካስፈለገ ለቃሉ ጥሩ ዝናም ያላቸው አባቶችም ወንድሞችም አሉ። እነዚህን በተጠናከረ ሁኔታ ማሰራት እነዚህም ይሁነይ ብሎ ማለት ይሄ ጉዳይ የተጠና በጣም ብዙ ሰዎችን የሚያባክን እንደውም አንዳንዶቹ በአደባባይ በምናውቃቸው ሚዲያዎች ሳይቀር እኮ ሰዎቹን መካሪዎቻቸውን መካከል ላይ አድርገው በጋብቻው ለመቀጠል ሳይሆን በጋብቻው ለመለያየት በአደባባይ እያሳዩን ሰዎች እኮ አሉ። ኦርቶዶክሳውያን ናቸው፣ በግልጽ ያየ ናቸው። ስለዚህ ምንድን ነው ማድረግ ያለ ምእመናን በቤተክርስቲያን የተማሩ የቤተክርስቲያን ልጆች እንዳሉ ሕይወት የሚጠቁሙ የተዛነፈውን የሚያስተካክሉ እንዳሉ በደንብ አድርጎ መገንዘብ። ቤተ ክርስቲያኒቱ ደግሞ የተማረውን የሰው ኃይል ማሰባሰብና በቂና ንቁ የሆነ ንቁ ተሳትፎ ያለበት በቂ ግንዛቤ ያለበት የጋራ መገንዘብ ደግሞ የተጨመረበት ስራ ሰርታ በአንድ ላይ አሰባስባ ይህንን ችግር እንደ ችግር መፍታት እንደ ችግር መፍታት። ምክንያቱም ሁሉ ነገር አለ። የቤተ ክርስቲያን ልጆች ቢናገሩ ያምርባቸዋል፣ ቢያመሰጥሩ ያምርባቸዋል፣ የተበተነውን ለመሰብሰብ ይችላሉ። ግን ትልቁ ችግር ምንድን ነው? ይሄን ነገር እያስተዳደርን ያለንበት መንገድ ወይም ደግሞ ቤተክርስቲያንቱ እንደ ቤተክርስቲያን ወደ ምእመናን አሁን ይሄ ጉዳይ እንደ ችግር ወይም ደግሞ እንደ ትልቅ ይሾ ምእመናን እየወደቁበት ነው። ብዙ ትዳር እየተፈታ ነው። ብዙ ልጆች ከቤተሰብ እየተለዩ ነው። ማረፊያ ጥላ እፈልጋለሁ፣ ከተዛነፍኩበት ህይወት ይሄ የሚያስተካክለኝ አካል እፈልጋለሁ እኮ እያሉ የሚመጡ አሉ። እነዚህን ግን ምን ማድረግ አለባት? ቤተክርስቲያኒቱ የተማረውን የሰው ኃይል አሰባስባ በዚህ ጉዳይ ምን ምን ምን መሰራት አለበት የሚለውን መፍትሄ፣ ምናልባት እስከ ላይኛው የቤተክርስቲያኒቱ አካል ድረስ ወስዶ ይሁነ ብሎ መስራት ያስፈልጋል እንጂ አለ። ችግሩ በጣም ብዙ፣ በአደባባይ ያየናቸው ሰዎች አሉ። መካከላቸው ሽማግሌያቸውን አድርገው ሽማግሌ እስከምታውቀው ድረስ ከማለያየት አልፎ ማገናኘት ነው ያለበት። ግን በሽማግሌያቸው መካከል የተለያዩ አይተናል። ከቅዱስ ሲኖዶስ ጀምሮ እስከታች ያለው የቅድስት ቤተ ክርስቲያናችን የአስተዳደር መዋቅር ካህናት አባቶቻችን በርካታ ቁጥር ያለው ምእመን በውስጣቸው አቅፈው የያዙ እንደመሆናቸው መጠን መሰረታዊ የካውንስሊንግ ሳይኮሎጂ ትምህርትና ስልጠና እንዲያገኙ መስራትም አስፈላጊነቱ የሚያጠያይቅ አይደለም። የቤተ ክርስቲያን ልጆች የሳይካትሪስቶች አሉ፣ ሳይኮሎጂስቶች አሉ፣ ሶሻል ሳይኮሎጂ፣ በዚህ በጤናው ዘርፍም ሳይካትሪስቶች አሉ። እነሱ ብዙ ምእመናን የሚጠብቁትን ብዙ የባዘነ የሚሰበስቡትን ካህናትን ልዩ የስልጠና ዘዴ ተጠቅመው ሊሆን ይችላል የግንዛቤ መፍጠር መድረክ ማን ነው? የግንዛቤ መፍጠሪያ መድረክ አዘጋጅቶ ሊሆን ይችላል ተዘጋጅተው ሊሆን ይችላል። ወይም ደግሞ የረጅምና የአጭር ጊዜ ስልጠና ሰጥቶ ሊሆን ይችላል። ይህንም በደንብ መስራት ይቻላል። ለዚህ ደግሞ እኔ ለማን ነው ጥሪ ማድረግ የምፈልገው? የመጀመሪያው ነገር፣ በመጀመሪያ ደረጃ ብዙ ልጆች አሏቸው ብዙ ልጆች አሏቸው። በስመ ክርስትና የሚጠሯቸው እነሱን ስለ ክነታቸው የሚከተሏቸው አባቶች እኔ እውነት ለምመራቸው ልጆቼ ለማስተምራቸው ልጆቼ አባጋ ክርስቶስ ምእመናን የክርስቶስ አባግ ወይ ደግሞ በጎች መንጋዎች የሆኑ ምእመናንን በአግባቡ እየመራው እየሰራው ችግራቸውን እየፈታው መዛነፋቸውን እያስተካከልኩ ነው ወይ ብለው ማሰብ እንዲያስቡ፣ ካሰቡ ደግሞ ልዩነቱንና የሰሩትንና ያልሰሩትን ይገነዘባሉ። ከማሰብ ነው ሁሉን የምታገኘው። ይህን ከተገነዘቡ አሁን ቅድም ስትላቸው ወደ ነበሩ የሳይካትሪስቶቹ ሊሆኑ ይችላሉ። ሳይኮሎጂስቶቹ፣ ሶሻል ሳይኮሎጂ ላይ ያሉት፣ ካውንስሊንግ ሳይኮሎጂ ላይ ያሉት የጤና ጉዳይ ማለት የስነ ልቡና የስነ አይምሮ የጤና ችግር ያለ ችግርን የሚፈቱ ሐኪሞች ሊሆኑ ይችላሉ። እነዚህን ቀርቦ የቤተክርስቲያን ልጆች ናቸው። ምናልባት አንዳንዶቹ በጣም የምትደነቅበት ነገር ምናልባት አንዳንዶቹ የካህናቶቹ ልጆች ሊሆኑ ይችላሉ። ስለዚህ አጠገባችን ያለውን ሀብትና አጠገባችን ያለውን ኃይል ተጠቅመን እርስ በርሱ አድርገን የግንዛቤ የመገነዛዘብ እርስ በርሳችን የመገነዛዘብ ስራ ሰርተን ይሄ በጣም ብዙ የሚባል ማለት ለታማሚዎቹ ለተሸካሚዎቹ፣ ወይም ደግሞ በዚህ ችግር ለሚሰቃዩ ትልቅ ሸክም ነው። ይህንን ነገር እናደርጋለን እናገለግላለን ብለን የኖሎታዊ ኃላፊነት ወንጌላዊ ተጠሪነት ላለን ለኛ ደግሞ የኃላፊነታችን ትንሹ ስለሆነ ይህን ነገር ማድረግ አለባት ቤተክርስቲያን፣ እንደ ቤተክርስቲያን ልጆች ደግሞ እንደ ልጆች፣ እኛ የሚገባውን ነገር ማድረግ አለብን። ሰባካያን መምህራን ሊሆኑ ይችላሉ። ሌሎቹ የአብነት መምህራኑ ይሄ ነገር በሚመጣበት ጊዜ እንዲህ እንዲህ አይነት ነገሮችን እንደ ዋዛ ሳይሰው ተከትለው የተዛነፈውን ትዳር ወደሚስተካከልበት፣ የተሰበረውን ልቦና ወደሚጠገንበት፣ የወደቀውን ማንነት ደግሞ ወደሚነሳበት ወደ አስነሹ ወደ እውነተኛው አምላክ ወደ አሳራፊው ወደ ክርስቶስ ቤተክርስቲያን መጥራት ነው። ብዙ ምእመናን ያቀፉ ማህበራት አሉ። ብዙ ለምሳሌ በስም ባንጠቅሳቸው ብዙዎች አሉ። ወጣቶች ሳይካትሪስቶች ሳይኮሎጂስቶች ያሉበት የእነዛ ምእመናን ማህበራት ይህንን ጉዳይ ልክ እንደ ሌሎቹ እንደ ሌሎቹ ችግሮች ተደራሽ እንዲያደርጉት። ሁለተኛ ቤተ ክህነት እንደ ቤተ ክህነት ቤተክርስቲያን እንደ ቤተክርስቲያን ይህንን ነገር ማኅበራዊ፣ ኢኮኖሚያዊ እንዲህ አይነት ዘርፍ አድርጋ የምትሰራና የምትመራ ምናልባትም ደግሞ ትንሽ እድሜ ወሰድ ያለው ወሰድ ያለ ቢሮና ማስተባበሪያ ያላት ቤተክርስቲያን ይህንን ጉዳይ ልክ ሌሎቹ በድንገት የሚመጡ ከዚህ በፊት ኮቪድ በጣም አስጊ በነበረበት ዘመን አስቸጋሪ በነበረበት ዘመን ኤች አይ ቪ ኤድስ ማስተባበሪያ ቢሮ እንደነበረ አውቃለሁ። ልክ እንደዚሁ ሁሉ ይህንን ወጣቶቹን በምታስተባብርበት፣ ማህበራቱን በምታስተባብርበት፣ ሰንበት ትምህርት ቤትን በምታስተባብርበት፣ ካህናትን በምታስተባብርበት፣ ስብከተ ወንጌልን በምታስተባብርበት ድረስ ለምሳሌ ለይተ ስልጠና ብትሰጣቸው ይሄ ነገር ተደራሽ ይሆናል ብዬ ከማስብባቸው አንደኛ ሰባኪያነ ወንጌልን በልዩ ሁኔታ ማሰልጠን፣ ብዙ ልጆች ያላቸውን ካህናት በልዩ ሁኔታ ማሰልጠን። ማሰልጠኑ ቀጥታ እነሱ ሳይካትሪስት ወይ ደግሞ ሳይኮሎጂስት ይሆናሉ ማለት ብቻ አይደለም በዚያ ጉዳይ በዚያ ዘርፍ አቅም ያላቸውን ሰዎች እንዲያስመክሩ ክርስቲያናዊ የሆነ ማለት ክርስቲያናዊ መሰረት ያለው ምክር እንዲያስመክሩና እንዲመልሱ ማድረግ ላይ መስራት ነው። ቤተክርስቲያን እንደ ቤተክርስቲያን የልጆቿ ውድቀት፣ የልጆቿ መዛነፍ፣ የልጆቿ መሰበር የሚያሳስባት ስለሆነ ይህን በኃላፊነት ወስዶ የሚገባውን ነገር መጀመሪያ የምክክር መድረኮችን ማዘጋጀት ሁኔታውን መስፋቱንና ጥበቱን መኖርና አለመኖሩን ማለት በመቼ ጊዜ እንሸፍነዋለን፣ ምን ማድረግ አለብን የሚለውን ነገር አንዳንድ የምክክር መድረኮችን አዘጋጅቶ በዚያ መንገድ ቢፈታ የሚል መልእክት አለኝ።